ዲስክሪፕሽን ላይ የምታዩት ዌብሳይት ቢትኮይን ማይን የምናደርግበት ነው። ምንም አይነት ኢንቨስትመንት አይፈልግም። በነጻ አንድ ቢትኮይን ድረስ ማይን ልናደርግ ይፈቅልናል። አንድ ቢትኮይን በአሁኑ ሰዓት ላይ እዚህ ጉግል ላይ እንደምታዩት አንድ ቢትኮይን በኢትዮጵያ ብር ወደ 14 ሚሊዮን 253 ሺህ ሆኗል። ስለዚህ መግዛት ስለማንችል በነጻ የተወሰነች ያክል ቢትኮይን እዚህ ዌብሳይት ላይ ማይን እንዴት እንደምናደረግ እናያለን። የዌብሳይቱን ሊንክ ዲስክሪፕሽን ላይ ያደርግላቸዋለሁ። ነቦ ማይን ይባላል። ዳሽቦርድ ዱ ይህን ይመስላል። ያው በስልክም ይሰራል፣ በስልክም ከፈለጋችሁ በኮምፒውተርም ደግሞ ብትጠቀሙበት የተሻለ ነው። እዚህ ጋር መጣና አዲስ ስለሆነ ነው። እዚህ ጋር ሳይን አፕ የሚለውን እንነካለን። ከዛ በኋላ እዚህ ጋር ዩዘር ኔም፣ ኢሜይል እና ፓስወርድ እናስገባለን። ኦኬ፣ እዚህ ጋር እንደምታዩት ዩዘር ኔም አስገብቻለሁ፣ ፓስወርድ አስገብቻለሁ፣ ኢሜይልም ሳይን አፕ እንለዋለን። ሰክሰስፉሊ ሳይን አፕ ብሎኛል። ቀጥታ ወደ ውስጥ ገብተናል ማለት ነው። እዚህ ጋር ፓስወርድ ሴቭ ላርግ ነው የሚለኝ ኦኬ፣ ሴቭ አድርገዋለሁ። እንደምታዩት ዳሽቦርድ ወይን ይመስላል። ገና እንደገባው የወላችሁ ቶታል ማይነራችን ጀምሯል። እንደምታዩት ኤት ፐርሰንት ሪቦነስ በኢች ማይነር ፐርቸዝ ነው። ሰዎች ሪፈር አድርገን በገዙ ቁጥር እንደዚህ እናገኛለን ነው። እንደምታዩት በነፃ ራሱ ዚጋ አሁን በሰዓት ምን ያክል እንደምናገኝ ዚጋ ዜሮ ነጥብ ዜሮ ዜሮ ምናምን አስራ አንድ ቢቲሲ ያለን በቀን ምን ያክል እንደምናገኝ ከዛ በሳምንት ደግሞ ምን ያክል እንደምናገኝ በዚህ አይነት በዚህ እነሱም ነፃ በሚሰጡን ማለት ነው ስንገዛ ደግሞ ተጨማሪ አለው። ያው እኛ ሁ ሁ ምንም መንገዛ ሎንግ ተርም ማይነር ፕሮፊት ደግሞ እንደምታዩት እዚህ ጋር አለ። ያው በወርና በዓመት ምን ያክል እንደሆነ እዚህ ጋር ከፍ እናደርገዋለን። እንደምታዩት የኛ አሁን አንድ ቴራ ሀሽ ነው ይሰጡናል። ያልኳችሁ አንድ ቴራ ሀሹ ይሄኛው ነው። እዚህ ጋር ጌት ኒው ማይነር የሚለውን ስነካ ሰላሳ ፐርሰንት ቅናሽ ይመጣል እያለን ነው። በነፃ የሚሰጠውን ነው እኛ የምንጠቀመው። እንደምታዩት አሁን እሱ ሲጀምር ማይነር ፓወር አድሬስ እዚህ ጋር እየሆነ ነው ያው አክቲቭ ዩዘር ላይፍታይም ሀርድሮ የራስ እስቱ ለሁለት ዓመት ነው የሚለን። እንደምታዩት ስፒዳችን ከፍ እያለ ነው፣ ወደ አንድ ከፍ ሊል ነው። እስከ አንድ ድረስ ነው እየሰራን ያለው። ከስር ምንድነው እዚጋ ቢትኮይን፣ የተለያዩ ኮይኖች አሉ ከስር እዚጋ። በኋላ ላይ ፓወር አድም እናደርግበት ነው ለመግዛት ነው። እዚጋ እዚጋ ወደ ዳሽቦርዶ ጋር እንሄዳለን ዳሽቦርዱ ላይ እንደምታዩት ምንም አይነት ነገር ማድረግ አይጠበቅባችሁም። እናንተ እንዳስጀመራችሁ እራሱ እንደዚህ ማይን ያደርጋል። በስልክም እንደዚሁ ተመሳሳይ ነው። ከዛ በኋላ ደግሞ በሪፈራል በኋላ ይኸው የኔ ማይኒንግ ባላንሳችሁ እዚህ ጋ ሪፈር ሰዎችን ስታደርጉ ሪፈራል ማይነር ስፒድ የሚሰጣችሁ ቦነስ ለብቻ አለው። እዚህ ጋ ፐርቸስ ያደርጋችሁትም ለብቻ አለው። በነፃ ይኸው አንድ የተሰጠኝ አለ። እኔ አሁን ምንም ሪፈራል አደረኩ ምንም አልገዛውም። ስለዚህ ይችኛው አሁን በነፃ እያደረገልኝ ያለው ነው ማለት ነው። እዚህ ጋር ከፍ አድርጋችሁ የወላችሁ የተለያዩ ቶታል ከስተመሮቻቸው ምን ያክል እንዳለ ታማኝነታቸው። እዚህ ጋር አክቲቭ ማይነር ስፒድ ወደ አራት ነጥብ አራት ቴራ ሀርዝ ድረሳሉ ማክሲመም ካፓሲቲያቸው አስር ነጥብ ሰባት የኤች ነው። እዚህ ጋር ደግሞ የተለያዩ ሪኳይርመንቶች አሉ። ሪኳይርመንት የሚለው ውስጥ እንገባለን። እዚህ ጋር ያው ሪፈራል ሊንካችሁ እዚህ ጋር አለ። የእናንተም እዚህ ጋር ሪኳይርመንት የሚለው ላይ ነው ገብታችሁ የምታገኙት። ይሄንን ኮፒ አድርጋችሁ ልክ እንዳያስቀመጥኩላችሁ እንዳስቀመጥኩላችሁ እናንተም ፍሬንዶቻችሁን ትጋብዛላችሁ። እነሱ በእናንተ ሲገቡ ሪፈሮችን ታገኛላችሁ ማለት ነው። እዚህ ጋ ያው እስፒዳችሁ እዚህ ጋ እየጨመረ ይመጣል። ሰዎችን ሪፈር እያደረጋችሁ በመጣችሁ ቁጥር የተለያዩ ግሩፖች ላይ የተለያዩ ሶሻል ሚዲያዎች ላይ እየሄዳችሁ ፖስት አድርጉና ሰዎች በእናንተ ሊንክ እንዲገቡ አድርጉ። እዚህ ጋ ዊዝድሮ የሚለው ላይ ደግሞ በኋላ ላይ እንዴት ዊዝድሮ እንደምናደርግ ያው ዊዝድሮ ፕሩፍ አብረን እናያለን። ዊዝድሮ ለማድረግ ቢትኮይን አድሬሳችን ነው የምንጠቀመው ከዋሌታችን ላይ አምጥተን ኢምፖርታንት የሆነ ነገር እዚጋ እንደምታዩት ያው ከአምስት እስከ አርባ አምስት ሚኒት ድረስ ይፈጃል ዊዝድሮ ስታደርጉ ይለናል። እስካሁን ድረስ ምንም ዊዝድሮ ሪከርድ የለኝም። እዚጋ ዊዝድሮ ማይኒንግ የሚለው ላይ ስገባ የሁላችሁ ኢንተርቫል ቫሊዴት አድሬስ ታስገባላችሁ። እዚጋ ዊዝድሮ የምታደርጉበትን ኤክስኤምአር ይባላለ። ያው ዊዝድሮዋል ፕሩፍ በሚቀጥለው ቪዲዮ ስለመሰራላችሁ፣ ለአሁኑ እንዴት እዚህ ላይ ኮይኖችን እንደምንሰበስብ እኔ ና በሚቀጥለው ደግሞ አብረን ዊዝድሮ እናደርጋለን። አሁን እዚህ ጋር እንደምታዩት ይሄን ነገር በእንደዚህ አይነት መንገድ እዚህ ጋር ትሰራላችሁ። ይሄ ነገር እየቆየ ሲመጣ እዚህ ጋር ያው ይሄ ቁጥር እየጨመረ ይመጣል። እንደምታዩት ይኸውላችሁ አንድ መታለች እዚህ ጋር እዚህ ጋ ያው በአንድ ቴራሃሽ ማይን እያደረግልን ነው ማለት ነው። ማይኒንግ ስፒዳችን ይሄ ከፍ ከፍ እያለ ይመጣል። እዚህ ጋር ያው የተወሰኑ ቦታዎች ላይ ሲደርሱ ዊዝድሮ እናደርጋለን። እስከዛ እናንተ ድረስ እዚህ ጋር ዊዝድሮ ላይ ከደረሳችሁና ዊዝድሮ ማድረግ ከፈለጋችሁ እዚህ ጋር አድሬስ ታስገባላችሁ። ከዛ በኋላ ደግሞ የቢትኮይን አድሬስ ከዛ እዚህ ጋር ለምሳሌ ይው ይሄ ሞኖሬ የሚለው ላይ ነው ያለው። ማውጣት የምትፈልጉት በቢትኮይን ከሆነ እዚህ ጋር ቢትኮይን ላይ ታደርጉና ዩር ቢቲሲ አድሬስ ይለናል። እዚህ ጋር ቢትኮይን አድሬሳችሁን ከክሪፕቶ ዋሌታችሁ ላይ አምታችሁ ታስገባላችሁ። በፈለጋችሁት ነው ያው ትሮን፣ ኤክስአርፒ ያለ ዶጅ አለ ቢኤንቢ ዩኤስዲሲ ምናምን ነገሮች አሉ። በፈለጋችሁት ከነዚህ ውስጥ እናንተ ብዙ ዶ ታደርጋላችሁ። ፔመንት አማውንት ደግሞ እዚህ ጋር መክፈል እና ስፒዳችሁን ክሌም አድርጋችሁ እስፒድ መጨመር ደግሞ ከፈለጋችሁ መግዛትም ትችላላችሁ። ከነሱ ላይ ይሄኛው ከፍ እያለ ይመጣል ማለት ነው ስትገዙ። ግን ያው አዳዲሶች ስለሆናችሁ ለቢግነር በቂ ነው። በነጻ እዚህ ላይ ለጊዜውን ለማመዳለን ከጊዜ ዋታች በኋላ ደግሞ ከፍ እያለን ስንመጣ ያው እንትን እየገዛን ደግሞ እንዴት እንደምናተርፍ እየገዛ እንዴት መስራት እንደምንችል እምናያለን። ዌብሳይት ወይ ይመስላል ያው ዲስክሪፕሽን ላይ አደርግላችኋለሁ። ያልገባችሁ ነገር ካለ ኮሜንት ላይ ጻፉልኝ። በሚቀጥለው ዊዝድሮዋል ፕሩቭ ላይ እንገናኛለን። ያልገባችሁ ነገር ካለ የቴሌግራም አካውንታችንም ከስር አለ፣ ዛሬ መታችሁም መጠየቅ ትችላላችሁ። ቪዲዮን ላይክ በማድረግ ጨርሱት። በሚቀጥለው ቪዲዮ እስከምንገናኝ ድረስ እነዚህን ቪዲዮዎች እያያችሁ ጠብቁኝ።